ተጠሪ አይደለህም። ስለሚሰሩት ወንጀል አትጠራ። ማንተ ከዛን ወላ ተሱቡ الذين يدعون من دون الله እነኛን ከአላህ ባሻገር ከአላህ ባሻገር ያሉ አካላትን አትሳደቡ። ፈየሱቡላህ አላህን ይሳደባሉ። ዓድወን ቢገይር ዕልምን አለን። ድንበር ዘለል ሆነው ያለ እውቀት አለ። አንድ ጊዜ አያቅም። አንተ እኮ የምታመልከውን ኢየሱስ አላህ እኮ ነው የፈጠረው ብለን ስንል ዝም በል አላህ እራሱ የተፈጠረው በኢየሱስ ነው አለ። ሀዛ ጃሂል ቀድሩንማ እውቀት የማያውቅ ሰው ብዙ ነው የሚናገረው። አንድ ገጠር አካባቢ አንድ ሸ ሄዱና፣ ሽርክ ያለበት ቦታ ነው። ሰላት ደረሰ። አራሰግድን አሉት። እዛ እስቲ ሰግድን አንተ ሲል፣ ወላሂ ላላሰግድ አለ። በለተዋዱ መሆኑ ነው። አረ በአላህ والله لا أسجد አለ። አረ በነቢ ሲሉ አረ ወላሂ ለአላሰግድ አለ። አረ በሸሆቹ ሲሉ ክፉ በምን መጣህብኝ አቦ ብሎ ሊያሰግድ እስቲ ተመልከቱት። ክፉ በምን መጣህብኝ። ከዛን አንድ የተውሂድ ሼህ እዛ ነበሩና እጃቸውን ዘርጋ አርገው ጉትት፣ ውርውር፣ ሙሽሪክ ልታሰግር ነው አንተ ያልገባ አሉና እሳቸው አሰገዱ እና በማንኛውም ሸሆች ሸሆች ሲል አንተስቲ ተሸሆቹ እና ተአላህ እንዶ ማን ያሸንፍ ይመስልሃል? ሲሉት ኢንሻአላህ ሸሆቹ ብሏል። ደግነቱ ያለው ኢንሻአላህ ነው። ፈቃጁ አላህ ነው። አላህ ግን አይፈቅድም እና ያ አንድ ቦታ በጣም ሽርክ የጠናበት ቦታ የሄድኩና እስቲ እናንተ ሸኽ የምትሉት እንደ ወልይ የምትሉት ቢወፍር ቢወፍር ይሄን ቤት ይሞላሉ፣ ይሄን መስጂድ ይሞላሉ፣ አልኳቸው። ይህማ አይከጀልም አሉ፣ ሊሆን አይመችም። አላህ ደግሞ ወለአርዱ ጀሚዓን ቀብደቱሁ የውመል ቂያማ እያለ ነው። ምድር በሙሉ በጭብጥ በእሱ ጭብጥ ይሆናሉ እያለ ነው። ታዲያ ፍጥረታትን እንደው ሰፍተው ይህን መስጂድ እንኳን የማይሞሉትን ካላህ ጋር እኩል ማድረግ በደል አይደለም፣ አልኩኝ እያልኩ እያልኩ እያልኩ እያልኩ ገባውና ዙሁር ላይ ዳዕዋ አደረኩኝ። ፈልገው ኢሻ ላይ ይድገመናሉ። ከዛ ኋላ በየአመቱ ሄድኩኝ። ከአስር አመት በኋላ የተውሂድ አገር ሆነ አልሐምዱልላህ። እና ምንድን ነው ሰዎች ሳይረዱ ሲቀሩ እንዲህ ይላሉ። ስለዚህ በስድባት ጀምሩ፣ አቅላቸውን አሰሩ እንጂ ነው ወላ ተሱቡ አለዚነ የድዑነ ሚን ዱኒ ላህ፣ እነኛን ከአላህ ባሻገር ሌሎች አካላትን የሚጠሩትን አትስደቡ፣ አማልክቶቻቸውን ፈየሱቡላህ፣ አላህን ይሰድባሉ። ዐድወን ቢገይሪ ዕልም፣ ያለእውቀት ድንበር ዘለል ሆነው። ከዛሊከ ዘየና፣ በእንዲህ መልኩ አሳምረን አሳየን። ሊኩሊ ኡመቲን ዐመለሁም፣ ለእያንዳንዱ ህዝብ ስራዎቻቸውን አስዋብንና አሳየናቸው። ቱመ ኢላ ረቢህም መርጂዑሁም ከዚያንም መመለሻቸው ወደ ጌታቸው ይሆናል። ፈዩነቢውሁም አላህ ይነግራቸዋል ቢማካኑ ያዕመሉን ይሰሩት በነበሩት ሥራ። ወአክሰሙ ቢላሂ በአላህም ማሉ ጀህዳ አይማንህም ጥግ የደረሰ የከረረ መሀላቸውን ለእን ጃአትሁም አየቱን ተአምር ወደ ነሱ የመጣቻቸው እንደሆነ ለዩኡሚኑነ ነቢሃ ከአላ ዘንድ በተወረደችው ታምር ሊያምኑ ዘንድ

አላህ ያውቀዋል። ቀድሞ እናንተ ምን አሳወቃችሁ? ይሄን ያለው ለሙኡሚኖች ነው። ምን አለ? በጠየቁት መሰረት ቢመጣላቸው ምን አለ? ጠይቀው የለም፣ በቃ መልስ ቢሰጣቸውና ቢያምኑ ምን አሳወቃችኋለሁ ብትመጣ፣ እኮ አያምኑም። እርሱአል በቀደም ስለ ሩካና ተናግሬያለሁ። ዛፊቱ ሰንጥቃ ለነቢ ስላ ሰለም ነቢይነት ስትመሰክር ከዚህ የበለጠ ድግምትን አላየሁም እንዳለው ከዛ ተአምር መጥቶ ያላመኑ ጊዜ ወኑቀልቡ አፍኢደተሁም አእምሯቸውን እንገለብጠዋለን። ወአብሳረሁም አይናቸውንም እንደዚሁ ከማለም ዩእሚኑ ቢሂ አወለ መራ መጀመሪያ ተአምሩ ሲታይ ተአምሩ ሲታይ ይረታሉ። ልክ በሱረቱ ነጅም መጨረሻ ላይ ነቢ ሰለላሁ ዐለይሂ ወሰለም አንብቦ አንብቦ ቁርአኑን ስጁድ ሲያረጉ ፈስጁዱ ሊላሂ ወአብዱ ሲል ተሰብስበው ተኮልኩለው ያዳምጡ የነበሩ ሙሽሪኮች በሙሉ ሱጁድ አደረጉ። ቁርአኑ ረታቸው። ልክ ከሱጁድ ከተነሱ በኋላ እየተያዩ ምን ሆነን ነው አሉ። ምን ሆነን እንደውም ከዚህ በላይ መዋጋት አለብን ብለው ተመለሱ። እንከረብተዋለን። እዚህ ልብ ካልተለወጠ ታምር እጅል ያሰጣል ግን ልቦና ካልተረታ

ወከለመሁም ሙል መውታ ሙታን ተነስተው ከቀብር ቢያናግሯቸው፣ ወሐሸርና አለይህም ኩለ ሸይእን ነገርን ሁሉ ሩቅ የተባለ ሊሆን አይችልም፣ የተባለን ሁሉ ሰብስበን ብናሳያቸው፣ ቁቡለን እፍት ለፊት ቁቡለን አለ ፊት ለፊት ብናሳያቸው፣ ማካኑ ሊዩእምኑ የሚያምኑ አይደሉም እነርሱ ኢላ አን የሻአ አላሁ አላህ ቢፈቅድ እንጂ አል አላህ ከፈቀደ ቅልቦና ላለው ተአምር ሳያይ ይሰልማል። እሱ በጆርጅ ቡሽ ምክንያት ነው የሰለምነው እንዳሉት ይሰልማል። አንድ የአሜሪካዊ ጀነራል በዲሽ የሐረምን ኢማም እና የሰላቱን ስርዓት ብቻ አይቶ ማለት ነው በሶስት ሚሊዮን የሚቆጠር ህዝብ እስተው ሲል ሰልፍ ይሰራል ኸልቁ በሙሉ ማለት ነው እኔ በጥቂት የሚቆጠሩ ወታደሮችን ሰልፍ ለማትያዝ መከራ ነው ማየው ይሄ እስተዉ በማለት በአንድ ድምጽ ይሄ መለኮታዊ ሚስጥር አለው ብሎ ይሰልማል። እንዴ በቃ አላህ ሰለም ሲለው እንዱ በቃ ደስ ደስ ይለዋል እንመጣበታለን ወላኪና አክሰረሁም የጅሃሉን ግን አብዛኞቻቸው ይህንን አያውቁም፣ ይላል ማለት መላእክት ስለመጡ ሙታን ስላናገሯቸው አላህ ሊሆን አይመስልም ብለው ሰዎች የሚያሰቡትን ሁሉ ደርድሮ ፊት ለፊት ስላሳያቸው ሰዎች አያምኑም ነው።